ሰላም ጤና ይስጥልኝ፣ የተከበራችሁ የሶለዳ ሚዲያ ቤተሰቦቻችን። በዚህ ሳምንት በትግራይ ክልል እና በሀገራችን ኢትዮጵያ ዙሪያ የነበሩ ታላላቅ ክስተቶች ምን ምን እንደነበሩ የሚለው ኢትዮጵያ እንዴት ሰነበተች የሚል አንድ ዝግጅት ይዘን ቀርበናል። እስከ ዝግጅታችን ፍጻሜ የሶለዳ ሚዲያ ዩቲብ ቻናልን ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ከእኛ ጋር አብራችሁን እንድትቆዩ ከወዲሁ በአክብሮት እጋብዛለሁ። ወደ ቀዳሚው በትግራይ ክልል ከነበሩ የሳምንቱ አበይት ክስተቶች ስናልፍ የትግራይ ልማት ማህበር ያካሄደውን አስራ ሁለተኛው ጉባኤውን ከማህበሩ መተዳደሪያ ደንብ ውጭ የተካሄደ በመሆኑ ምክንያት የስራ አመራር የቦርድ ምርጫ በህግ ፊት እውቅና የሌለውና ህገወጥ ክንውን ሲሆን የኢትዮጵያ ፌዴራላዊ ዲሞክራሲያዊ ሪፐብሊክ የሲቪል ማህበረሰብ ድርጅቶች ባለስልጣን በኩል ተቀባይነት የሌለው መሆኑን እናሳውቃለን ሲል ባወጣው መግለጫ ማስታወቁን እናገኛለን። ባለስልጣኑ ከዚህ የቦርድ ምርጫ ጋር ተያይዘው የሚከናወኑ ተግባራት፣ የፋይናንስ እንቅስቃሴዎች እና ሌሎች ውሳኔዎች በህግ የሚያስጠይቁ መሆናቸውን እናስገነዝባለን ሲል ገልጿል። የኢትዮጵያ ፌዴራላዊ ዲሞክራሲያዊ ሪፐብሊክ የሲቪል ማህበረሰብ ድርጅት ባለስልጣን የትግራይ ልማት ማህበር በሲቪል ማህበረሰብ ድርጅቶች አዋጅ ቁጥር 1113 ዝባር 2011 መሰረት በመዝገብ ቁጥር 0462 በተቋማችን የኢፌድሪ የሲቪል ማህበረሰብ ድርጅቶች ባለስልጣን ተመዝግቦ የሚንቀሳቀስ መሆኑን ይታወቃል ያለ ሲሆን በዚህ መሰረትም ትግራይ ልማት ማህበር 12ኛ ጠቅላላ ጉባኤውን በመቀሌ ከተማ ከሚያዝያ 17 እስከ 19 2017 ዓ.ም እንደሚያካሄድ በመግለጽ ተቋማችን በጉባኤው ላይ እንዲገኝ ጥሪ ባቀረበው መሰረት የተቋማችን ሁለት ተወካዮች በጉባኤው ላይ መሳተፋቸው ይታወሳል። ሆኖም የጠቅላላ ጉባኤው የመጨረሻ አጀንዳ የሆነው የስራ አመራር ቦርድ አመራሮች ምርጫ በጉባኤተኛው በኩል መግባባት ያልተፈጠረበት፣ የጋራ ስምምነት ያልተደረሰበት፣ ብሎም ተሳታፊዎች ባለመስማማት ጉባኤውን ጥለው የወጡበት ሁኔታ ተፈጥረዋል። ሆኖም የትግራይ ልማት ማህበር ጉባኤ የቦርድ ምርጫ ባልተለመደ መልኩ አባላትን የተከፋፈሉበትና ለማህበሩ አደጋ የሚፈጥር ሆኖ መከናወኑ ግርታን የሚፈጥር ጉዳይ ነው። የትግራይ ልማት ማህበር 12ተኛ ጠቅላላ ጉባኤ ከሲቪል ማህበረሰብ ድርጅቶች አዋጅ ቁጥር 1113 ዝባር 2011 እንዲሁም ሌሎች መመሪያዎች እና የተቋሙ አሰራሮች ጋር በተጻረረ መልኩ ማህበር ከፖለቲካ ገለልተኛ መሆኑ ይኖርበታል የሚለውን መርህ በተቃረነ መልኩ የፖለቲካ ፓርቲ ተወካዮች ጥሪ ተደርጎላቸው በድምፅ ሰጪ ጉባኤተኛ የተሳተፉበት መሆኑ። አስራ ሁለተኛ ከቦርድ ምርጫ ጋር በተያያዘ የተካሄደው ክንውን ማህበሩን የሚከፋፍልና አንድነቱ ላይ አደጋ የሚፈጥር በመሆኑ ማህበሩ የህብረተሰብን ተጠቃሚነት ማረጋገጥ የሚያስችል የበጎ አድራጎት ስራ ማከናወን እንዳይችል የሚያደርግ በመሆኑ እንዲሁም ጉባኤው ከማህበሩ መተዳደሪያ ደንቡ ውጪ የተካሄደ በመሆኑ ምክንያት በትግራይ ልማት ማህበር ጉባኤ የስራ አመራር ቦርድ ምርጫ በህግ ፊት እውቅና የሌለው ህገወጥ ክንውን ሲሆን በባለስልጣኑ በኩልም ተቀባይነት የሌለው መሆኑን እናሳውቃለን። ከዚህ የቦርድ ምርጫ ጋር ተያይዞ የሚከናወኑ ተግባራት፣ የፋይናንስ እንቅስቃሴዎች እና ሌሎች ውሳኔዎች በህግ የሚያስጠይቁ መሆኑንም እናስገነዘባለን ሲል ያስታወቀበት ሳምንት ሆኖ አልፈዋል። ሁለተኛው በዚህ ሳምንት ከነበሩ ክስተቶች መካከል የህወሀት ሰራዊት በተንቤን የቀበረውን ከባድ መሳሪያ እየቆፈረ ቦታ እየቀየረ እና አዲግራት የሻዕቢያ የሎጂስቲክ ማዕከል ለማድረግ እየሰራ እንደሆነ እዚህም በዘለለ ህወሀት የሻዕቢያ የጦርና የስለላ አመራሮች መቀሌ ከተማ ያስገባበት ተክላይ ገብረመድህን የተባለ የህወሀት ከፍተኛ የስራ አስፈጻሚ አመራር ሚያዚያ 28 2017 ዓ ም የሻዕቢያ ጦርና የስለላ አመራርን በሁለት መኪና መቀሌ ከተማ እንዳስገባቸው እና ከከፍተኛ የህወሀት ጽፈት ቤት አመራሮች አመራሮችና የሰራዊት ጀነራሎች እንደተገናኙም የተሰማበት ሳምንት ነበር። በዚህ ሳምንት ከነበሩ ታላላቅ ክስተቶች እና አወዛጋቢ ጉዳዮች ዋነኛው ደግሞ ከሻዕቢያ ጋር ጥምዶ በሚል ጋብቻ ብቻ የሀገር ሉዓላዊነትን የደፈረው ብርሃነ ገብረገርግስ ገርግስ በቅጽል ስሙ ልፍአቴ ተስፋ በትግራይ ክልል ፖሊስ ኮሚሽን በስለላ፣ በህገወጥ የሰው ዝውውር የሀገር ሉዓላዊነትን በመጣስ በመጣስና ጉዳት በማድረስ ወንጀል፣ እንዲሁም በህዝቦች መካከል ግጭትና አመፅ እንዲነሳሳ እንዲነሳሳና እንዲደርስ በማድረግ የሚሉ ከባድ የወንጀል ድርጊቶች የተከሰሰ ሲሆን የትግራይ ክልል ፖሊስ ኮሚሽን በደረሰብኝ ከባድ ተጽዕኖ ስለፈራሁኝ ብርሃነ ገብረ ገርግስን ፈትቼ ለቅቄዋለሁኝ ሲል ያስታወቀበት አወዛጋቢ ሳምንት ሆኖ አልፈዋል። የትግራይ ክልል ፖሊስ ኮሚሽን በደረሰብኝ ከባድ ተጽዕኖ ምክንያት በተለያዩ ወንጀሎች ተጠርጥሮ የተከሰሰውና ሚያዝያ 292017 ዓ ም በህግ ቁጥጥር ስር የዋለው ብርሃነ ገብረ ገርግስ በቅጽል ስሙ ልፋአተይ ተስፋ ፈትቼ ለቅቄዋለሁኝ ሲል በማህበራዊ ትስስር ገጹ ያስታወቀበት በአርሚ 22 አመራሮችና ታጣቂዎች ብርሃን የታሰረበት ፖሊስ ጣቢያ በመከበቡና እነ ወይዘሮ ፈትረ ወርቅ ገብረ እግዚአብሔር፣ ጀነራል ምግባ ኃይለ፣ ጀነራል ወድን በይተይና ሌሎችን በማስፈራራቱ ተሳታፊ በመሆናቸው መሆኑም በዚህ ሳምንት ተሰምቷል። እንዲሁም በዚህ ሳምንት ከተሰሙ ታላላቅ ሀገራዊ ክስተቶችም የክልል ባለስልጣናት በህገወጥ የማዕድን ቁፋሮና ዝውውር ላይ እጃቸው አለበት ሲል የህዝብ ተወካዮች ምክር ቤት አስታውቋል። የህዝብ ተወካዮች ምክር ቤት ማዕድኖች ባሉበት ቦታ የክልልና የአካባቢ ባለስልጣናት በህገወጥ የማዕድን ቁፋርና ዝውውር ላይ እጃቸው እንዳለበት ገልጿል። የምክር ቤት አባል የሆኑት አቶ ብርሃኑ ገቦና ይህንን የተናገሩት የገቢዎች ሚኒስቴር የበጀት ዓመቱን የዘጠኝ ወር ሪፖርቱን ለህዝብ እንደራሴዎች ምክር ቤት ባቀረበበት ወቅት ነበር። ማዕድኖች በሚገኙባቸው ክልሎችና አካባቢዎች የተሰማሩ የጸጥታ ኃይሎች ህገወጥ የማዕድን ቁፋሮ ዝውውርና ሽያጭ በክልሉ እንዲሁም በአካባቢ ባለስልጣናት እንደሚከናወኑ የጸጥታ ኃይሎች ነግረውኛል ብለው አቅርበዋል። አቶ ብርሃኑ አክለውም በጸጥታ ኃይሎች የሚያዙ ህገወጦች ከክልልና ከአካባቢ ባለስልጣናት ጋር የጥቅም ትስስርና የስጋ ዝምድና ያላቸው በመሆኑ ህገወጦች ሲያዙን በአመራሮች እንዲፈቱ ይደረጋል ሲሉም ተደምጧል። ሌላኛው በዚህ ሳምንት የተሰማ መረጃ የኢትዮጵያ ፌዴራል ፖሊስ የህዳሴ ግድብ የውሃ ማጠራቀሚያውን ለመጠበቅ በታሪክ ለመጀመሪያ ጊዜ የባህር ላይ ፖሊስ ማቋቋሙ ነው። የኢትዮጵያ ፌዴራል ፖሊስ የታላቁን የኢትዮጵያ ህዳሴ ግድብን የውሃ ማጠራቀሚያ ለመጠበቅ በሀገሪቱ በታሪክ ለመጀመሪያ ጊዜ የባህር ላይ የፖሊስ ኃይል ከፍቷል። ይህ ለኢትዮጵያውያን ታላቅ የምስራች የተሰማበት ሳምንትም ሆኖ አልፏል። ከዚህም ባለፈ በዚህ ሳምንት ሚያዝያ 27 የኢትዮጵያ አርበኞች በከፍተኛ ተጋድሎ ጣሊያን ከ1928 እስከ 1933 ዓመተ ምህረት ኢትዮጵያን ቅኝ ግዛት ለማድረግ የፈጸመችውን ወረራ የቀለበሱበትና ዳግማዊ ድል ያደረጉበት በዓል የተከበረበት ሳምንት ሆኖም አልፏል። የዛሬው ኢትዮጵያ እንዴት ሰነበተች የሚለው ፕሮግራማችን እዚህ ላይ ተጠናቋል። ሰላም ለእናንተ ሰላም ለቀኝ ገዢዎች ላልተንበረከከች በአባቶቻችን ገድልና ጀግንነት ተከብራ ለኖረችው ሀገራችን ኢትዮጵያ።